ስለሺ እዚህ እንደሰማ ነው የሳዑዲ አረቢያው ንጉሥ ሳልማን ከሶስት መቶ ሰባ በላይ ኢትዮጵያውያን እስረኞችን በምህረት ሊለቁ ቃል ገብተዋል ወይም እስረኞቹ እንዲለቀቁ አዘዋል። ምን ያህል ይታወቃል? ይሄ ምን ያህል እውነት ነው? አንዳንድ ምንጮች፣ በተለይ የኢትዮጵያ ኤምባሲ ምንጮች እንዳመለከቱት የኢትዮጵያው ፕሬዚዳንት ዶክተር ሙላቱ ተሾመ ለኢትዮጵያውያን እስረኞች ምህረት እንዲደረግላቸው በጠየቁት መሰረት በጽሁፍ ነው የጠየቁት። መሊክ ሰልማን የሳዑዲው ንጉስና የሁለቱ ቅዱሳን መስጊዶች የበላይ ጠባቂ ለሶስት መቶ ሰባ አምስት እስረኞች ምህረት ማድረጋቸው የተረጋገጠ ነገር ነው። ይህም ለኤምባሲው የሶስት መቶ ሰባ አምስት እስረኞች ዝርዝር፣ ስማቸውና ያሉበት ቦታ፣ በየትኛው ወንጀል እንደተፈረደባቸው የፍርድ ሂደቱን የሚያሳይ መረጃ ለኤምባሲው ደርሷል። ኤምባሲውን በዛ መሰረት ፓስፖርት እና አንዳንድ የጉዞ ሰነዶች ስለሌላቸው የጉዞ ሰነድ በማዘጋጀት ሂደት ላይ እንዳለ ነው መረጃው ያለኝ። ነጋሽ፣ የኢትዮጵያ ኤምባሲ ባለስልጣናት ይህን አረጋግጠውልሃል? አረጋግጠውልኛል። ነገር ግን እነሱ ምንድን ነው እሱ እስረኞቹ ይገኙባቸዋል በተባለው ቦታ ሄደን እስረኞቹ ያሉበትን ሁኔታ ማረጋገጥ እንፈልጋለን ስላሉ ነው። የእነሱን ያላካተትኩት እንጂ መረጃው እነሱ ጋር መድረሱን የተረጋገጠ ነገር ነው መቅረሽ እነዚህ እስረኞች በምን ሁኔታ ላይ እንዳሉ ምን ወንጀል እንደፈጸሙና ለምን ያህል ጊዜ እንደታሰሩ የሚታወቅ ነገር አለ አዎ የመጣው ወረቀት ዝርዝር ላይ በአብዛኛው የሳዑዲን የስራንና የመኖሪያ ፍቃድን ህግ በመጣስ የሚል ነው ወንጀላቸው ከዚህም በተረፈ መጠጥ ጠመቃና ዝውውር መሳሪያ እና እጽ ዝውውር እና የፎርጅድ ህጋዊ ያልሆኑ ማስረጃዎችን በመስራት እንደገናም በህገ ወጥ የሰዎች ዝውውር የተሳተፉና በሌሎችም ተመሳሳይ ወንጀሎች የተፈረደባቸው ናቸው። እነዚህም ላለፉት አራት አመታት በሳዑዲ እስር ቤት ውስጥ የቆዩ ሰዎች ናቸው። ቁጥራቸው ባይጠቀስም ሴቶችም እንደሚገኙበት ተገልጿል። የእስር ቤቶቹንም ዝርዝር የተፈረደባቸውንም አመት ዝርዝር እነሱንም አጠቃሎ የያዘ መረጃ ለኤምባሲው እንደደረሰ ነው ያለኝ። መረጃ የሚያመለክተው ብዙ ኢትዮጵያውያን በተለያየ ምክንያት እዛ ሳዑዲ አረቢያ ውስጥ እስር ቤት እንደሚገኙ፣ የኢትዮጵያ መንግስትም ይሁን ኤምባሲ ባለስልጣናት እስረኞቹን ለማስለቀቅ ወይም ደግሞ መብታቸው እንዲከበር ለማድረግ ብዙም ጥረት እንደማያደርጉ በተደጋጋሚ የተለያዩ ወቀሳዎች እንሰማለን። እንዲያው ሳውዲ አረቢያ ውስጥ ምን ያህል እስረኛ አለ ተብሎ ይገመታል? የሚታወቅ ነገር ካለ ይኸውልህ። አንተ እንዳልከው እጅግ በጣም በርካታ እስረኞች እንዳሉ ነው በደፈናው የሚወራው የሚነገረው። የኤምባሲው ምንጮችም እስረኞቹ የትና በምን ሁኔታ እንዳሉ፣ ቁጥራቸውስ ምን ያህል እንደሆነ ለማጣራት ከሳውዲ በኩል በጎ ምላሽ እንደማያገኙ ነው የሚሰማው። ይሁንና አምባሳደር አሚን አብዱልቃድር ካለፈው ዓመት ጀምሮ ከመጡ በኋላ እስር ቤት ድረስ ያሉ ኢትዮጵያውያንን እየዞሩ አነጋግረዋል። የእስረኞቹ ያሉበትን ሁኔታ ለመረዳት መሞከራቸውን በኢትዮጵያውያንን ሰብስበው ሲናገሩ እኔም ባለሁበት ሰምቻለሁ። ያለ ሁኔታ በጣም እንደሚያሳዝን ነው የተረዳሁት የሚል ቃል ነው ከሳቸው የሚሰማው። ነገር ግን የእስረኞቹ ቁጥር ምን ያህል ነው አሁንም የኢትዮጵያ ኤምባሲ መረጃ የለውም። እንደውም የኢትዮጵያ መንግስት ባለፈው አመት ላይ ባደረጉት ስምምነት አንዱ የስምምነት ሀሳብ ምን ነበር? ፍርደኛ የሆኑ እስረኞችን ስጡንና የፍርድ ጊዜያቸውን በሀገራቸው ላይ ይጨርሱ የሚል መነሻም እንደነበር መረጃ አለኝ። ነገር ግን ይህንንም የሳዑዲ መንግስት ለመቀበል እያቅማማ ነው ወይም ፈቃደኛ ያልሆነም ማለት ይቻላል። ይሁንና አሁን ለመጀመሪያ ጊዜ በሳዑዲና በኢትዮጵያ ታሪክ ሶስት መቶ ሰባ አምስት እስረኞች እንዲፈቱ ንጉሳውያን ቤተሰቦች መሆኑ የሳዑዲ መንግስት ውሳኔ ላይ የደረሱት እና ይሄ ትልቅ ነገር ይመስለኛል። ነጋሽ በጣም አመሰግናለሁ። ስለሺ ሽብሩ፣ እንደተለመደው ምናልባት እስረኞቹ አሁን ይለቀቃሉ የተባሉት ሲለቀቁ እና ሌሎች እስረኞች ያሉበትን ሁኔታ ተከታትለህ ወደፊት ዝርዝር ዘገባ ታሰማናለህ የሚል ተስፋ አለኝ። መልካም ቀን። አመሰግናለሁ ነጋሽ።